አቱ በሽምግልና ፈታችሁት፣ ሰላማት ሆኑ አይሻልም? ሀቢባ ቢኖር እኮ ችግር የለውም። ቢኖር እኮ እኔ ጋር እውነት ቢኖር፣ ነገርኩሽ እኮ እኔ ጋር እውነት ቢኖር ከኛ ጋር ወቶ ቢሆን ህዝቤ ወይ ይቅርታ፣ ቪዲዮ ከኛ ጋር ወቶ ነው። እኛ ፎቶ ለመልካም ነገር ራስ ሰጠን ነው ብለን እኮ እንናገራለን። ያ ሌለውን እኮ ሀቢባ፣ አሁን ለምሳሌ ጦ ተስፈንጥሮ ነውበሮ ነ መጨረሻውን ግን የማወቅ እኛ እንደ ህዝብ ችግራችን እንደሰማ ነው መጨረሻውን የማወቅ መብት አለን። ሁለቱም አካል መጨረሻውን አጣርተው እንዲያሳውቅን እንፈልጋለን። እውነት ማንጋ እንዳለ በህግ የምስድሄዱበትን በህግ ሄዳችሁበት፣ አንተም በራስ መንገድ ፈልፍለህ አጣርተህ አውጥተህ ፎቶውን የፖሰተውን አካል ማወቅ አለብን። ማንጋ ከአንተ ፎቶ ቤት በሚስጥር ተሰጥቶ ከሆነ የማወቅ መብት አለን። ሂጂ ከስልኳ ላይ ተሰርቆባትም ተፖስቶባት ከሆነ የማወቅ መብት አለን። ማወቅ እንፈልጋለን። ጉዳዩ ተደፋፍኖ ተረስቶ እንዲያልፍ አንፈልግም። ማወቅ እንፈልጋለን። እስክናቀው ድረስ ግን ታርቃችሁ በሰላም ተለያዩ፣ ምንም ችግር የለብኝም። ችግር በድረሱሶ የሚቀር አይደለም። ምናልባትም ምናልባትም ነገሮችን አጣርቶ ተመልሶ ከመጣም አንቺ ጋርም ከመጣ ሀሳቡ ቀይሮ ከመጣም እንነጋገራለን እስከዛው ግን በህግና በህግና የምንሄደው በጣም ነው የምናመሰግነው። እንዲህ አክብረሽ ጠርተሽን እንነጋገር ስላረግሽ በዚህ አጋጣሚ ዛሬ እድል ነው ያገኘሁት። እስካሁን እናግኝሽ አላቅም። ያው ጊፍት ምናምን ትንሽ ከታቸው ፍላወር ምበትና አለው ግን ገብቼ አላውቅም እና ዛሬ ዛሬ በዚህ በዚህ መልክ አንቺ ጋር መቅረቤ በጣም በጣም እንትን ብሎኛል። እኔ እንደዚህ ሶሻል ሚዲያም እንደዚህ እንትን አይደለሁም አክቲቭ አይደለሁም እና በጣም ነው የማመሰግነው ሀቡዬ፣ በጣም ሁላችሁንም ከታችም ያላችሁ እናመሰግናለን። እኛም እናመሰግናለን። ፈጣሪ ያክብርልን እና ብሬ በጣም እናመሰግናለን። እንግዲህ ከሁለቱም ወገን እንጠብቃለን። ችግር የለውም ሀቢባ። እኔ ምንም ሀሳብ ሰው ያለው ነገር ነው ሀሳብ ቀይሮ የሚመጣ እኔ ምንም ሀሳብ የሚያስቀይርን ነገር የለም። ነገም ብሬ ይሄ ነው ተነጎዳ የሚሄው ነው። ምንም ችግር የለውም። ምንም ሀሳብ የሚያስቀይርን ነገር የለም። ሰው ሰጥቶ ቢሆን ሀሳቡን ቀይሮ ይመጣል። ኔቨር ኔቨር። ብሬ አንተ ሳታ ከኋላ ሰራተኞች ብቻህን አትሰራም። ፎቶ ቤት ሌላ ሰራተኛ ሰቶ ከሆነ ካሜራ ቼክ አስደረገ ምንም ችግር የለም። ምንም ወደ ኋላ የምንመለስበት ነገር አለ ማንም በማንም ብናጠፋ ኖሮ ነገሮች ብናጠፋ ኖሮ ብልክ ኖሮ ሰራተኛዬ ብልክ ኖሮ መጀመሪያ ቤትን ሰው ጋ ሳሌ መጀመሪያ ቤትን ነው ማጸዳን ሀቢባ፣ ሰው ላይ እንደዚህ ሳለ መጀመሪያ ቤትን ነው ማጸዳ። እሱ እንደው አንድ አንድ ያለበት ቁጥሯን ላክልኝና፣ አለ ኮምፒውተሩ ላይ ልጁ ገብቶ ይፈልግ። ኮምፒውተር ላይ አንተ፣ በራስ በራስ ኮምፒውተር ላይ ግባና፣ ያው የወጣው አሁን ቅድም በስልክ ያወራሹ ማለት ነው የልጅቷን ቁጥር አሁን ሰርች። ሰራተኛ አንተ ግባና ኮምፒውተሩ ላይ ሰርች፣ ይሄ ፎቶ እሱ እየሰማ ማለት ነው። ብሬ ትክክል ነው ያለው። ቼክ አድርገ። ለምን መጀመሪያ ነው ሰው ላይ ጣት መጠቀር ሳይ መጀመሪያ ራሴ ላይ ነው። መጀመሪያ ራሴ ነው ንጹሕ አድርጌ መምጣት አለብኝ ወደ ሚዲያ። ቆሻሻ ካለብኝ መጀመሪያ ቆሻሻ አራግፌ አራግፌ ነው መጣ እንጂ ሰው ላይ መጥቼ የራሴን ቆሻሻ ሰው ላይ ማራገፍ አልፈልግም። እንደዛ አላልኩትም። ቻለ ይሆይ ነገር ቀደምኮ እንደዚህ አላለም ይበልስ መንገደኛው አይ ቲንክ ስልክ ተደውሎለት እያወራ ነው። አንተ እኔ ጨርሻለሁ ኦልሬዲ ከዚህ በኋላ እኔ የምናገረውም እንትን የለመደ ወደኋላ እየተመለስ ማህበረሰቡን ማሰልቸት አልፈልግም። ጨርሻለሁ። ስለነበረም ቆይታ በጣም እናመሰግናለን። እንደውም በብር እያሉ ነው። ስለዚህ ሁለታችንም እነሱ ማጣራት አለበት አንቺ ሴፍ ውስጥ ጭንቅላት ውስጥ ፎቶ ቤት ነው ይብሬ ፎቶ ቤት ውስጥና ለምን ባንተ ቦታ በሆን፣ እነሱ ግለሰብ ስለሆኑ እኔ የቢዝነስ እኔ ባንተ ቦታ በሆን እኔ የቢዝነስ ባለቤት ስለሆንኩ የቢዝነስ ያሳልፋለሁ። በደንብ ፈልፍዬ ጉልጉዬ አውጥቼ አጋልጣለሁ። እኔ ባንተ ቦታ በሆን። ለዛ እኮ ነው እኔ እስከ ዛሬ እኔም እኮ እስከ ዛሬ ቆየሁት እኮ ለዛ እኮ ነው ፈልፍዬ። መጀመሪያ ማጣራት አለብኝ ማጽዳት አለብኝ ጋ። ለዛ እኮ ነው ያልኩሽ ቤቴ ማጽዳት አለብኝ መጀመሪያ አልኩሽ። ለዛ ነው ገባሽ? እንጂ ሰው ነጥብ ጥሎብኝ እንዲያልፍ አይደለም። ለዛ በደንብ አጣራና ለህዝቡ ውጤቱን አምጣልን። ችግር የለውም እኔ አነገርኩሽ እኮ ያለውን። ዛሬ ምን ነኝ ነገም እግዚአብሔር ካኖረኝ ነው ነኝ። ኢንሻአላ እንግዲህ እንጠብቃለን ውጤቱን። እናመሰግናለን። እግዚአብሔር ስጣችሁ፣ አንቺም ተባረኪ። አሚን ወንድሜ፣ እኛም እናመሰግናለን። ኦኬ ሁላችሁም ደግሞ እናመሰግናለን። ለክፉም ለጥሩም ለሰጣችሁ ነገር እናመሰግናለን። ካጠፋን ይቅርታ። ቃል በቃ ትንሽ ነሽ፣ ትልቅ ወንድምሽ ነኝ በቃ መሸነፍ አይደለም ይሄ። ትልቁ ወንድሟን አከበረች ሰማችሁ ተብለሽ ክብር እንጂ፣ ሞገስ እንጂ ውርደት ወይም ዝቅ ማለት አይደለም። በሁለታችሁ መናገር ግን በእናንተ መሃል መደሰት የሚፈልግ መሳቅ የሚፈልግ ሰው ደግሞ እንዲስቅ አልፈልግም። ይሄን ማወቅ አለባችሁ። በቃ ለእኔ ስትይ ምንም ነገር እንድታይ አልፈልግም። አጥፍታም ከሆነ ሁለታችሁንም ጠይቃችኋለሁ። ይቅርታ ትልሻለሽ አጥፍታ። አንቺም ጥፋት ካለብሽ እኔ ራሴ አነጋግራችኋለሁ። በቃ በቃ ለእኔ ታዩ ለእኔ የምትወጂኝ የምታከብሪ ከሆነ እንዳንዱ ወንድምሽ እሺ በቃ ለአንተ ስልተዋለሁ ብለሽ እንድታይ ነው የምፈልግ። በቃ ሌላ አልልሽም። አብረሽ አንድ ነገር ይ ደግሞ ልይ ነገር ይጣለኛ በውስጥ ሂዳ ስትጠየቅ እኔ ጨርሻለሁ ጨርሻለሁ ያለውን ነገር ነገሩ በርዷል። ሚዲያው በርዷል። በውስጥ ነው ማለቅ ያለበት። እኔ ደግሞ በውስጥ አይሆንም ስሜ የተነሳ ህዝብ ፊት ነው ወነታይን ማውጣት የምፈልገው ህዝብ ፊት ነው። ይሄ ነው እኮ ኔ ጥያቄ እንጂ እኔ ሷል ወቅት ወይም ልሳደብ አልመጣው። እሺ እኔ እኔ ሁለታችሁን ላነጋግራችሁ፣ ችግር ያለበት አካል ጥፋተኛም ከሆነች እኔ ይቅርታ እንድትል አደርጋለሁ። አንቺም ጥፋተኛ ከሆንች አሁን ግን ባክ ፎርስ መመላለስ ከሆነ በእናንተ መመላለስ ውስጥ መሳቅ የሚፈልግ ሰው አለ። ይሄ እንድታስተው ይፈልጋለሁ። ቃል፣ ቁም ነገር ነው የምነግርሽ። ኖ ኖ ኖ ኖ ኖ፣ ቃል፣ እኔ ወንድምሽ ነኝ፣ አክብሪኝ። ግድ የለም መሸነፍ፣ ይሄ ሌላ ነገር ነው። በቃ እንደ ትልቅ ወንድም ሰምተሽኝ፣ ግድ የለም ክብርና ሞገስ እንጂ የሚጨምርልሽ ስንፈት አይደለም። ወንድምሽ ነኝ፣ አክብሪኝ። ቃል ፕሊዝ ይ ሚኔ ከደኝ ኖ አበራለረዳለእኔ አነጋግራቸዋለሁ። በቃ ስልክሽ ስለሌለኝ ነው። እሷንም አልጠየኳትም፣ አንቺንም አልጠየኩሽም። ለምን ስልክሽ የለኝም። እውነት ለመናገር ቃል ቢኖረኝ ኑሮ ገና ጅምር ላይ የተደረገውን ነገር በውስጥ ሁለታችሁንም ጠይቄ መጀመሪያ እህቶቿ እኮ ሄደው ጠይቀዋታል። ሚዲያው በርዷል ሰው ዝም ብሏል ዝም እንዳለ እንደተሸፈነ ይቅር ነው ያለችው እኔ ምን ተባልኩ በኋላ እኔ ህዝብ ፊት ከገባሁ በኋላ ያለ እኔ ጥቅም አይደለም ዛሬ 20 ሺህ ሰው 30 ሺህ ሰው ተቀመጠ አልተቀመጠ እህቴን አሳልፌ አልሰጥም የሚባል ነገር የለም በዚህ ላልፋት አልችልም መታ እንዲህ እንዲህ እንዲህ እንዲህ አርገሽኛል ሰውየው እንግዲህ በእጄ በልታ ብሏል እኮ ሰውየው ሪከርድ አለ የራሴ ያልኳት ሰው ነው የፖስተተቹ፣ ብላለች እ በውስጥ ይደ ቃላት ብላለች። እስክሪንሹት ሁሉ ተልኮልኛል እኮ በውስጥ ይደ። እሺ በመሀላችሁ እንድትጣሉ ሞር እንዳትገናኙ የሚፈልግ ሰው ካለ የሰው ልጅ ሰው ዋሽቶ ሊያስታርቅ ይችላል እንጂ እኔ አሁን ዋሽቶ የሚያጣላ ሰው ጥሩ አይደለም። አሁን ባንቺና በእሷ መካከል እንዲህ ብላለች፣ እንዲብላለች፣ እንዲያለች ብሎ የሚለው አካል የሚያመጣው የሚወስደው ማን ነው ቃል አሁን እሷ በአፏ ቃል ናት የፖሰተችብኝ የሚል ነገር ተናግራ ከሆነ፣ እንዴት አልሽ? ምን ማሰብ ሚዲያ ላይ ምንም ነገር አታወራምን? እኔ እኮ የምነግርህ አፏ ሌላ ነው የሚያወራው ውስጧ ሌላ ነው የሚረጫው። እንጠይቅ ነው እኮ እኔ ቃል አንረዳም እኮ እያልኩ አይደለም እኮ። ሁለታችሁም ለእኔ አሁን በወጣ እንደፈለጋችሁ ቃል አንቺንም እሷን የማውቃችሁ እዚህ ሚዲያ ላይ ነው። ከተረዳሽኝ አብሬያችሁ አልኖርኩም። እዚህ ጋ ሁላችንም አማሮች የሚያገናኝን ሚዲያ ነው።

ኦኬ፣ አይ ለማንኛውም ጥያቄ የተጠየቀው ነበረ ፍላጎት ስለሌለው አልተዋለው። በአጠቃላይ ግን በውስጥ በሽምግልና ይሄውን ጉዳይ ይዘነው ነበረ። ነገር ግን በውስጥ በሽምግልናም ይሁን አሁን በአደባባይ በነበረው በሽምግልናም አልፈልግም የሚል ነገር ነው ባለ ሀገሯ በኩል ነው። ስለዚህ በሽምግልና ለረጅም ቀናት ተሞክሯል ለማለት ፈልጌ ነው ማን ማን ማን